ሲጀምር በአንቺ ምክንያት ነው ህይወቴ ተበላሽው እዚህ ኦፊስ ውስጥ ያለሁት በአንቺ ምክንያት። አንቺ ቆይ፣ ቆይ! አይደለም አይደለም፣ ቆይ፣ ተረጋጊ ተረጋጊ! አንቺ፣ ኧረ ልቀቂያት፣ ልቀቂያት! እስኪ ይሄ ማነች በገዛ በገዛ በገዛ ስልኳ። እንኳንም አደረኩት በፓተርን ዘግተሽ፣ ጭራሽ ትበረብሪ ነበር ማለት ነው።

አንስቼ የፈነከትኩት። ሰላም ሰላም፣ ውድ ኮሜዲ ቤተሰቦች እንደምን ሰምታችኋል። እንግዲህ ዛሬ ባለፈው ያናገርናትን እህቷን እናገኛታለን። እንግዲህ ሁለቱን ለማገናኘትና ለማስታረቅ እንሞክራለን እና በዛ ሰዓት ምን ሊፈጠር ይችላልሳ? እንግዲህ ተመልካቾች እስኪ እህቷን ልናገኛት ነው። አግኝተናት፣ እሷ ደግሞ ምን ትለን ይሆን? እሺ፣ ሀይ፣ እንዴት ነሽ? አለን፣ ይመስገነው ሰላም ነው። አብዶልሽ፣ አብዶልሽ፣ ማን ነበረ ስንሽ? ስምሽ እየጠፋብኝ። ሰላም እንዴ ነሽ? ያው እንግዲህ በስልክ ያወራሽኛ አንዳንድ ነገሮች አሉ። ያው እኔም ፈልግሽ ነው የመጣሽው፣ አንቺም ደግሞ አጋጣሚ ሆኖ ተገጣጠመ። ያው የሰው ልጅ መገናኛ አይታወቅም። አው ትንሽ ነገር አውርተሽኛል ያው በደንብ። አሁን ደግሞ እዚህ ጋር ያው ካሜራ መቼስ እንዳለ ታቂ፣ ያለሽ ስራ ይል ታቂ፣ ያለሽ ምንም አቃለሁ እ ለዛ ነው ያው ጉዳዩ በእንት ዙሪያ አንተ እኔ ያንተ ቪዲዮ በጣም ነው ምን እኔም ሲሰርም በጣም ቪዲዮ እናያለን ያለ ኦኬ። አብራችሁ ታዩ ነበር ወጭ ብለና ያለ እያንዳንዱ የወጣው ቪዲዮ ከበቃ ነሰሙን የምትለቃቸው ቪዲዮዎች ደሞ እኔ አላቅም። የሆነ የሴተኛ አዳሪዎች አይቼዋለሁ ሁሉንም የእያንዳንዱ ቪዲዮ ነው የማየው። እና እሱ ሳየው ደግሞ ሞር አንተ ጋር መምጣት እንዳለብኝ ውስጤ እንትና አለኝ በቃ እና አንቺም ከዛ ህይወት መውጣት እንደም እንዳለብሽ በቃ ህይወቴ ጀስት መቀየር እንዳለብኝ አስብኩኝ። አሁን ያለሁበት ህይወት አሁን ምታየኝ አልነበርኩም ድሮ፣ አሁን እንደምታየኝ አልነበርኩም። ምን አይነት ህይወት ነበረች? እሺ፣ ከዚህ በፊት እኔና እህት አለች መንታ መንታ አለች ኦኬ፣ እኔና ሰው ፋሚሊ አባት ና ጀስት ድሮኔ ነው ልጆቹ ነው ልጆቹ ናችሁ። ያረፍኩ ካክስታችን ጋር ነበርን ምናምን በጣም ብዙ መከራ መከራ ብዬ ብገልጽልህ ራሱ ከአክስታችን ጋር ነበር የምንኖረው፣ ሁለታችን ነው። እና ጀስት እያደግን ስንሄድ፣ ስራ መስራት ማናቅን ምን የምናውቀው ነገር የለም። ቁጭ ብለን ስንውል ምናምን ከሆነ ውጡ አይነት ነገር የለም። ኦኬ አክስታችሁ አክስታችን ምግብ ሶስት ቀን ማንበላበት እንትናለ ማንበላበት፣ በቃ ምንም አይነት ምግብ አንበላም። ተደብቀን የሆነች ነገር ሳትመጣበን በፊት ይሄ ማለት ደግሞ ውጡ ላይ ነው በቃ እና እንደዛ ስታስቸግረን ምናምን አክስታችሁ ነች አክስታችሁ ነች፣ ምግብ እንደሌለ ምትነግራችሁ ምናምን። የራሳችን አክስት እሺ? የእናታችን የአባት የእናታቷ? አዎ፣ የእናታችን በአባትና በእናት ነው የሚገናኙት አክስታችን ናት። ኦኬ። እና ምግብ የለም ትለናለች። ከምግብ በቃ ብዙ ነገር የሆነ ውጡልኝ አይነት ነገር ነው በቃ። ፊት ትነሳችኋለች ነው እና ሰው ደግሞ አንዴ ውጡልኝ ሲል ነው እንጂ የሚሻለው እንደዚህ አሽሙር ትናገራለች ምናምን እና በጣም ነው የሚያስጠላው። ከዛ ወጣን እኔና እህቴ መንታታለችን ብያለው ወጥተን የራሳችን ትንሽ ቤት ተከራይተን እየኖርን ነበር። ከሲስተር ቃ ማለት እንዴት ግን ያህን እንዴት ተቋቋማችት ማለት ለመከራየት እንድትበቁ ምን አደረጋችሁ? በቃ መሄጃም አልነበረንም ምናምን ያቺ ማላት ጸዴ ጸዲ ነው ስሟ። አት ባይ ዘ ወይ እና በቃ ደፋር ናት፣ እንደኔ አይደለችም። በጣም ደፋር ናት። እና እሷ ናት እንደውም ያደፋፈረችኝ ለምን አንወጣም እኮ። እንዴት ብለን እንኖር ነው? እንኖራለን። ምንም ነገር ቢመጣ እንኖራለን ምናምን ብላ እሷ ናት ከዛ ቤት ያወጣ እንጂ እኔ ፈሪ ነበር የዛን ሰዓት። እንደምታይኝ አይደለም። ምንም ነገር አላቅም። እሱ ወንድ አላቅም፣ ስለወንድ ምናምን ስለሴክስ አላውቅም ምናምን። እሷ ግን ወጣን ከዛ ቤት መከራ አየን። የሆነ ትንሽ የቤት በጣም ብዙ መከራን ያየን ወጥተንም ራሱ ጎዳና ራሱ ልናደር ይችላል። የቤት ክራይ እናጣ ነበር ምናምን፣ በጣም ብዙ መከራ ነበር የሚደርስብን በዛ ላይ አዲስ ነን፣ ያዩናል፣ ልብሳችን ንጹ ነው እንደወጣን ምናምን፣ ለሌሎች ሴቶች ራሱ አይደለንም እና በጣም ብዙ መከራ ነበር። በዛ መሀል የሆነ ልጅ ተዋወቀች። እሷ በጣም ፈጣናት ብያል። የሆነ ልጅ ተዋወቀን እዛ ሲያይን በቃ ልጆች ነን ጀስት ልብሳችንም ራሱ አልቆሸሸም ገና ለጎዳና ለሚለው ገና ነው እና በዛ መሀል ተዋውቀው በምን እንዳረገችለት አለቅም በምን እንዳሳመነችው አላቅም፣ ቤት ተከራየልን ሆነች። ቤት ተከራየልን ልክ እሱ ቤት እንደተከራየልን የሆነ የሆነ ነገር እንስራበት ብላ ብር ተቀበለችው። ከዛ በቃ ተፍትፍ ማለት ጀመረ። ያልሰራ ነው ነገር የለም፣ ያልገባንበት ጉድጓድ የለም። በቃ ለመስራት ቤት ኪራይ ግዴታ መክፈል ስላለብን፣ ሁሌ ተሷ አይደለም የምንጠብቀው። ምን እናመጣለን? ምን ማድረግ እንጀምራለን? እስኪ በቃ ቁጭ ብለን ስናስበው ምን ምን ማድረግ ነው ያለብን? እሷ እንደነገርኩ በጣም ብዙ ወንድ ታውቃለች፣ ምናምን እና ይሄ ምንድነው የሆነ እቃ እያመጣን ራሱን ሸጥ ነበር ምንድ ካልሲ ምናምን ምንድን ነው የሚባለው፣ ሰፈር ላይ አስፓልት ላይ ከዛ ደንቦች አሉ። ከእነሱ ጋር ክርክር ነው በቃ እኔ እንጃ። በስማም እኔ የሆነ ሰዓት ላይ ራሱ በቃ ራስሽን አጥፊ እያለኝ የሚገፋፋ መንፈስ የለም፣ ራሴን ላጠፋውላ ነበር አስጠልቶኝ፣ ህይወት ማለት ነው። ከዛ ደግሞ ምንድነው እንትን እየሸጥን ደንቦች ሲያስቸግሩን ምን ሲያደርጉም ደግሞ አሁ የሆነ ግረስ ወር የተቀጠርንና እኛ የምናውቀው ይሄ ተአምር የለም። ስለ ስራ ምናምን ምንድን ነው ማስተን ቢራ መክፈት ራሱ በስነ ስርዓት አንችልም፣ የዛን ሰዓት ማለት ነው። ከዛ ሰዎቹ የመጣ ከስተመር ሁሉ ቄጣችንን እንደዚህ የሆነ ጦትህን መንካት አለ ምናምን፣ እኛ ደግሞ እንደነግጣለን። ምክንያት ለዚህ አይነት ነገር አለመድንማ። ከዛ የሆነ ቀን እንደውም የሆነ ከስተመር አለን በጣም እዛ ቤት የሚመላለስ የሴትዋ ምን ሆን አላውቅም፣ ግን በጣም ይመላል ሁሌ አለ እዛ ቤት ና እንደዚህ ነው ቂጤና ጦቴ እንደዚህ እኩል ነው፣ ያዘኝና ጥርሙስ ነበር አንስቼ ፈነከትኩት። ልክ ስፈነከተው አበደች፣ አበደች ሴትዮዋ። የተጎዳሁት እኔ፣ ያበደችው እሷ። ቢነካሽ ምንም ቢያደርግሽ፣ ምን ከስተመር አይደለም እኮ እንደዚህ ያርጎኝ እኮ ነው እኔ እኮ። እና ይቅርታ፣ ችግር የለውም በጭራሽ። ብራችንን ሳትሰጥ ለኔም ለእሷ ማባረረች። ሁለታችሁ ነው፣ ሁለታችሁ ነው ብራችንን ሳትሰጥ ውጥ አንድ ብርም አልሰጠችው ነው። ምንም አይነት ብር የተሰጠን ብር የለም። ወጥ አለችን። የሰራችሁበት የሰራንበት ብር የሰራንበት ስጭን ብለን ስን ለምናጥራስ በጭራሽ። ምክንያቱም እናንተ ስጭ አልሰራችሁም። ለዚህ ከስተመር እያስቀየው መስራት የፈለግሽ ነው። ይነዩ ውጭ ላይ የሆነ ነገር ላድርግሽ ቢልሽ ራስ ትወጫለሽ። ከእሱ ጋር የፈለገው ነገር ያድርግሽ ደም ገበ ያን ትዘጋለሽ። እንደዚህ ነው የተናገረችን፣ ቃል በቃል የፈለገው ነገር ያድርግሽ። የተጎዳሁት እኔ የተናገረችው እሷ። እንግዲህ ኢማጂኔሽን እኔ በቃ ከዛ ወጣን ደግሞ የእኛ እንትን ማለቀ የለውም ወጥተን ከዛ ያው የሆነ ምንድነው አይ ስሙን አልጠቅስም የሆነ ሆቴል ተቀጠርን ሁለታችን በሆስትነት ማለት ሆቴል ስንት ሆቴል እንደዚህ ክለብ ነገር ክለብ ሆቴልም አልጋዎችም አሉት ክለብም አለው እና እዛ ተቀ በሆስትነት ተቀጥረን። በቃ አናቀውም ምን እንደሆነ፣ ሆስት ምን እንደሆነ ምናምን አናቅም። ራሱ ነበር ኦኬ። እናንተ የተባላችሁት ማስተና በቃ ሲመጡ ዌልካም ማስ ዌልካም ብለ ታስገባለ፣ ምን ታዘዝ ብለ ላስተናገጆች መንገር ምናምን በቃ የለም። ሆኖ እንደዛ ተብለን ገብተን፣ ግን ታሪኩ ሌላ ነው። የተካሄደ የነበረው ነገር ሌላ፣ በቃ ሌላ ታሪክ። የሆነ ሰው ይመጣል፣ ከስተመር ይመጣል ቸውት ማናጀሩን ያናገራል። እኔ ይዞ ይወጣል። እንደዛ ነው የሚያደርጉት። እኛ ግን እንደዛ አልመሰለንም። ስንገባ ግን የሆነ ሰዓት ላይ ህይወት ይመራ የለ ተስፋም ትቆርጥ የለ ብለን እንወጣ ነው። አንድ ሶስት ቀን እኔ እሷም ከወንድ ጋር እንወጣ ነበር እዛ እንትኑን ከስተመር ለማስደሰት ብለን ማለት ነው። የመሰለን ሌላ ያገኘ ነው ሌላ። እኔ እንጃ እና ይሄ ከወንድ ጋር ወጣም ምናምን ማለት ደሞ አይቻልም። ደግሞ እዛም ተባረን እዛንም ተባረን አይቻልም። በጨረሻ ከየት አምጥተን ምን እንበላለን? የዛን ሰዓት ከዛ ሲመረን እሺ እሺ እንላለን። አንድ ሶስት ሶስት ወንዶች አው እኔም ራሱ ማስታወሰው እሷም እንደዛው ሲስተር፣ ያልኩህን በቃ ተወጣለች እየተያየን እንደዚህ እህቴ እህቴ ደጋግም ኩባ ያው መንታም ስለሆናችሁ መንታም ነን። በጣም ስለ ስለሷ በጣም ብዙ ነገር ነው ያሳለፍ ነው ማይዘው የሆነ ሰው እንደዚህ እንደዚህ ነን ብንለው ራሱ አያምንም እየዋሹ ነው ምናምን። እኔ እና ሷ ድንግልናችንን ስናጣ ምንድን ነው የፋሚሊ አልጋል አይደል እኩል በአንድ ቀን ተመካክረን በስነ ስርዓት ለምን ዛሬ እንደዚህ አናደርግም ለምን አንዝናናም ምና በቃ እናደርጋለን ማለት ተባብል ምን ይወጣ ነው። ተመካክረን ወጣችሁ ከእሷ ጋር ከእቴ ተመካክረን ወጥተን አንድ አልጋ ላይ አንድ ምንድን የፋሚሊ አልጋም ይባላል አይደል? አዎ። አጠገብላ አጠገብ። አዎ፣ አጠገብላ አጠገብ እየተያየን እኔ በዛ ጋር ስጮ እሷን አይዞሽ እያልኩኝ በጣም እኔ እንጂ በጣም ብዙ ነገር የሆነ ነገር አሁን ሆስት እንሰራ ነበር አላልኩም? እዛ ነገር የተደረገውን ነገር ሁላ እንነጋገራለን እንደዚህ አደረገኝ፣ እንደዚህ ሆንኩ ምናም እየተባባረከ ተጋ ማለት ነው። በጣም ብዙ ነገር ነበር። መንታም ስለሆነ ነው መሰለኝ አላውቅም፣ ወይ እንደ ጓደኛም ተቀራረብኝ በጣም ሁሉ ነገራችን ነው የምንነጋገረው። እንደ እህት ማማዎች ስራሱ አይደለም፣ እንደ ጓደኛ ነው የምናወራው ከእሷ ጋር ማለት ነው። እና በቃ ምን ልሃለሁ ብዙ ነገር ተፈጥሮ ዋናው አሁን አንተ ጋር ያመጣኝ ጉዳይ ራሱ ይገርማሉ ይገርማል ሲስተሬ ማለት ነው ባላረኩትም ባላረኩትም በቃ መውቀሰን መውቀስ ነው ስራ ተወነ ተሆነ ጅለኛለች አይገልጽም ባላደረግኩት ነገር በጣም በቃ የሆነ አለ አይደለ የሆነ ሰዓት ላይ በቃ ተቀያየረችብኝ እንዴ እንደማ እንደማታቀኝ ሆነች ጭራሽ ከቦይፍሬድ ያላት ነበራት እና ከሱ ጋር ሴክስ እንዳደረግ ነው ብላ ታስባለች እንዳረግ ሁላ ታስባለች። እንዴት በለኝ፣ ምን ታረጋለች መሰለክ፣ አብሮ ያድራሉ ምናምንና ሁሌ በተገናኙት ቁጥር በጧት መታ ትነግረኛለች። እንደዚህ ነው ልጁ፣ እንደዚህ ያረገኝ፣ እንደዚህ ያረገኝ፣ ጦት መካኝ። ጀስት የሆነ በእንትኔ እንዳስበው አረገችኝ፣ በምናቤ እንዳስበው። በቃ አዎ፣ እኔ ደግሞ ቀርጸዋለሁ። ጀስት ዝም ብዬ የለ የህቴም ምንድን ነው የሚባለው፣ እንትን ስለሆነ እንደዚህ ነው ምናምን ስትለኝ፣ በቃ ስናደርግ እንደዚህ ያደረገኝ እንደዚህ ነው የምናደርገው ሴክስ። ልክ የፈረንጆቹን ቪዲዮ ቁጭ አድርገን እሱን እያየን ነው የምናደርገው ምናምን ትለኛለች። እንደዚህ በጣም ሸበል። ማታወራው ነገር የለም ስለሱ፣ እሱ ያው ስለምንቀራረብ ማለት ነው። እና ያው እንዳስበው አረገችኝ ልጁ ማለት ነው። በዛ ይህን ያህል ግን እንዳስበው አረገችኝ። ስልክን ከእሱ ጋር ተኛው አይደለም እሷ ግን ከእሱ ጋር እንደተኛው ነው የምታስበው። ኦኬ እሷ ከእሱ ጋር እንደተኛሽ ነው አዎ። የሆነ እንትን ስላደረገች ነግራኝ ያለች እንደዚህ ነው እንደዚህ ነው ስትለኝ ጊዜ በቃ በምናብ ያስቤ በቃ ኡ በቃ የወደድኩት ያለው የተሰማት እና ከሱ ጋር አርጋለች ብላ ነው የምታስበው። በዛ ነው የምትወነጅ ላይ ያድገሻል። ከስ እንዴ የቴ ቦይፍሬንድ ማለት ነው። ነገ ደግሞ ባሏ ማለት እኮ ነው። እኔ እኔ እንደዚህ አይነት እሱ አይደለም። እንደውም እሷ ናት። እንደዚህ በጣም ክፉ ሰው ናት ባይገርም እንዴት እንደሆም እሷ ናት የሆነ የምንጀናጀነው ልጅ ነበረ። እኔ እና እሱ ጀስት ተዋውቀን ምናምን ስን ስንት ወራችን ነው እናወራ ነበር። የሆነ ልጅ በጣም ተመችቶኝ ነበር ምናምን፣ ቆንጆ ነው፣ የሆነ ሸበላ የምትለው ወንዴለ ነው። እናወራለን ምናምን እንደተቀራረብን ታውቃለች፣ እንደ እንደወደድኩት ታውቃለች ምናምን። ከእሱ ጋር ሂዳ ተኛች። ከእሱ ጋር ማ? እሷ? አዎ። እንዴት እንዴት? አልገባኝም ይሄ ነገር። በቃ መወደው ልጅ በጣም እንደምወደው፣ በጣም ያስጠላኝ ነገር፣ የተቀየምኳት ነገር ደግሞ እነግራታለሁ። እሷም ትነግረኛለች። ግን በጣም እኔ እንደዚህ ሰው ወድጄ አላውቅም። ታውቂያለሽ፣ ይህ ግን በጣም ተመችቶኛል። እኔ እንጃ፣ ሁሌ ቀንም ሙሉ ስለሱ ሳወራ ነው የምውለው። ስንተኛም ስለሱ ነው የማወራው። ይሄንን እያወቀች ግን ትለኛለች። እኔ ደግሞ እሷም ትነግረኛለች። ሁሉም ነገር ነው የምንነጋገረው። ከጀርባ ሄዳ ከእሱ ጋር አደረች። ያኔ በቃ ቅስሜን ስድ ማለት ሴክስ አደረገች አዎ ከሱ ጋር ከዛ እሱ አንቺ በምን አወኩኝ በምን እንዳወቅኩኝ እሱ አታውቅም ፎቶ አንስቷታል እሱ እያደረጉ ራቆታቸውን ፎቶ አንስቷታል ሁለቱ አዎ ሁለቱ ነው አለሽ አለኝ አዎ ፎቶ አለኝ አሳያለሁ ፎቶ አለኝ ያን እኔ አላምነውም ነበር። እንደዚህ ያረግም ቢለኝ በአፉ እኮ እሱ ፎቶውን ሳይ አበድኩ ነው ምልህ። በቃ እኔ እንጃ፣ ከእህት እንደዚህ አይነት ነገር። እኔ እኮ ለእሷ ሞታለሁ። ለሷ በጣም ነው መሞተው ነው ማለት በቃ ጀስት። እኔ እንድታመም አልፈልግም፣ የሆነ ነገር እንዲደርስባት። እኔ አንድ ቀን ጎዳና ያየን ራስ የሆነ ችግር ገጥሞን እኔ ልጋፈጥ፣ በቃ ሰው መጥቶ ባያድነን እኔ ነኝ የምጋፈጠው። በቃ ይሄን ብይን የተከላከልኩላት ይህን ያህል ነው። ለእሷ ያለኝ እንትን ማለት ነው። ግን እሷ ምንድን ነው ያደረገች? ከጀርባዬ እንደምወደው እያወቀች ሄዳ ከእሱ ጋር ተኛች። ይሄ በጣም ያስጠላ። እና ስለ እሷ ባላወራ እራሱ ደስ ይለኝ ነበር ስሟም ባላነሳ ግን ያው ዋናው ፖይንት እሱ ነው እና ስለ እሱ አለማውራት። ፎቶን ታሳይኛለሽ ያለሽ ፈጣሪ ሆይ እየሱስ ይህን ነው። ፎቶ ባታዩ እራሱ ማን ያምናል? ማንም ሰው አያምንም። በጣም ከባድ ነገር ነው። ግን አንቺ ሳታረጊ አውቃንም ትነጀልሽ ነው ምንም። ይሄን አውቃንም ትነጀለኝ በጣም ያላረኩት ነገር እያልኩ አይደል እንዴ። ደግሞ እኔ ነውኮ ማስረጃ አለኝ አይደል፣ አሳየውካ ፎቶውን አለቀ። እኔ ማትለይ ነገር ከእሱ ጋር ተኛሽ ትለኛለች፣ ከእንትን ጋር እንደዚህ ያደረክሽ ትለኛለች፣ ምን ተፈጠረ ትለኛለች። እኔ በቃ ያው ያሰለፍናቸው ሁሉም ነገር እያሰብኩኝ ይሄ ይሄን እንኳን ከባዱ ነገር እንኳን አልፈነልን፣ ይሄ ቀላል ነገር እና ቢ ለመቋቋም ሞክራለሁ። ችግር የለም። እሺ ይሁንልሽ። እንዴት ነው ግን ስልክሽን እሷ ትነካከዋለች እንዴ? ማ? አዎ ስልኬ አዎ፣ ታውቀዋለች። ፓተር ነው ምናምን። ራሱ አሁን ነው ቅርብ ጊዜ እንትን የዘጋሁት፣ አዲስ ፓተር ነው ያደረኩበት። ይሄንን ፎቶ ካመጣሁ በኋላ ማለት ነው። ይሄን ፎቶ ካመጣሽ በኋላ ነው የዘጋሁት፣ እንጂ ታውቀዋለች። እየእሷ የማውቀዋለሁ የእኔም ታውቀዋለች ነው። ግን በጣም ይገርማል ማለት እሷ ዝም ብላ አንቺን ተወነጀልሽ? አለች በጣም ተወነጀለኛለች። ኦኬ የራሷን ለመደባበቅ ነው። እና እና ታዲያ በላረቆት ነገር ዝም ብላ በቃ እንዳላቀባት እኮ ነው። እኔ ግን ገብቶኛል፣ ለዛ እንደሆነ። ለዛ ነው ጸጥ ስላት የነበረው ሲጀመር፣ ማለት ነው እንዳላቀባት እንደሆነ ገብቶኛል። ከዚህ ከሞዶ ልጅ ጋር እንደተኛ ቻቃለሁ፣ ግን እኔ እንደዚህ አረግሽ እንደዚህ ሆን ሽራሷራል ፎቶዋን ብቻ ነው ያዝኩት። የትም ቢሄድ ራሱ ማስረጃ እንዳለኝ ማለት ነው። እሷ ግን ከአፏ የሚወጣው ቃላት ብትሰማ እኔ እንጃ፣ ታምናት አለ ነው ማለት። በጣም ነው የምታሳምንክ፣ እያለቀሰች ሁላ ልትነግር ትችላለች። እንደዚህ አድርገኛለች፣ ከባሌ ጋር እንደዚህ ያደረገች ምናምን ልትልክ ትችላለች። በጣም ከባድ ሰው ናት። ውይ እኔ መወዳትን ያህል ነው እንድጠላት ያደረገች። አይ ምንም ቢሆን እህትሽ እኮ ነው፣ እውነት ነው ስጋዬ ናት፣ ያው ስጋ ቆርጣ አጥለው ነገር፣ ግን ሌላ እንደዚህ እህቴ ባትሆን ድሮ ገድላታለሁ። የምር አጠፋታለሁ እንጂ እንዲህ በቀላሉ ዝም ብዬ ምናምን ምናምን ሸፋፈኝ ይላል እኮ። በህግ እኮ ራሱ እኮ ያስቀጣል እኮ ስም በማጥፋት ብዬ እኮ ልከሳ ይችላል ግን ኖርማል ነገር ነው። እኔም ካሳለፍኩት አንጻር ምናምን በጣም ከባድ ነው። እኔ እንጃ በጣም የሚያስጠላ አስቸጋሪ ቅርሽ ነገር ረበስ ነው። ባታየው አታምነኝም ነበር። ጨዋስጨዋ ነው የምትመስለው። ከባድ ነው እኔ እንጃ። እንዴት እሷ አንቺን ለመወንጀል የዚህ ል ለመሸፈን ነዋ። ጉዷን ጉዷን ለመደበቅ ነዋ። ካወቁባት ምን እንደሚፈጠር ታውቃለች። ልትነግረኝም አችልም ከንትና ጋር እንደዚህ ያደረጉኝም አትለኝ ነው። ምንድነው ማድረግ ያለባት አስባ አስባ በቃ እኔ መወንጀል አለብኝ እሷ ነው። ቢያንስ እንኳን አፍራ ዝም እንድትል ነው ለሰው እንዳለው ካሳለፍናቸው ነገሮች አንጻር ምናምን፣ ነው ጥምላት ከተፈተመው ፈተና አንጻር ምናምን፣ አንቺ ይችለሽ ሸፋፍ ነሽ ምናምን፣ በቃ ዝም ታያለሽ፣ ዋጣ አርገሽ አለቀ፣ ዝም ነው ምለው። አዎ በጣም ነው፣ እቺያት ማለት ነው በጣም ነው የምችላት። ከባድ ሰው ናት፣ እንደዚህ ከባድ፣ ቀላል አይደለችም። በጣም ቃላት የለኝም ይለሷ የምገልጽበት ቃላት ራሱ የለኝም ለሱ። ብልጥ ትሆንብሻለች። ብልጥ ናት፣ የሆነ አንተ እንደማታውቅ እሷ የሆነ ኦቨራክ የለ እሷ በቃ ሁሉ ነገር እንደምታውቅ ምናምን። እኔ ግን እያወቅሁኝ ነው የጸጥ የምለው፣ ምክንያቱ እህቴ ናት። ምንም ነገር ቢሆን አላዋረዳትም። እኔ ይሄንን ፎቶ ይዤ እዚህ በስልኬ ላይ በምንም ተአምር ቢጠፋ ራሱ ሌላ ሰው ጋ አስቀምጫለሁ አለኝ። በየቦታው ነው ያስቀመጥኩት ለማስረጃ እንዲሆን ይ የሲኒያር በስማ አስቸጋሪ ነው። በጣም ከባድ ነገር ነው እየነገርሽኝ ያለሽ። እንዴ በጣም እንዴ፣ የዚህ በዚህ ልክ እንዴት ደግሞ የሚያስጠላ ነገር እኮ። ጥፋቷን አምናሽ ይቅርታ ብትጠይቅስ? አትጠይቅም። ያኔ ጥፋቷን ለመደበቅ ነው እኔን ወንጀለኛ የምታደርገኝ። በጣም በቃ ወንጀለኛ አይገልጸውም። እንደዚህ እኮ እኔ እኮ ስጋ እህቷ እኮ ነኝ። ሌላ ሰው ጓደኛው ምናምን በሆነስ ምን ልታደርገኝ ነው እቺ ትገድለኛለች በዚያ ያያዟ የሆነ መርዝ ነገር ሰጣ ነው ድፍት የምታደርገኝ እና ይሄ ሁሉ ዋጋ እንዳልከፈልኩላት በሷ ብዬ ብዙ መከራ እንዳላየው እዚህ በጣም ጨምላቃ ተንከስ ሰው ምንድነው ምንድነው የምታወራው ምን እየተከለ ነው እንጂ ምንድነው ቆይ አረ ስም ብል እቺ የምታወራው ነገር እያንዳንዱ ውሸት ነው ምን እያደረግከው አንተ አረ ደናለ ጭራሽ አፋነሽ አንቺ ታወራለሽ? አንቺ አፍሽን ዝም በይ በእናትሽ። አይ አይደለም፣ ተረጋጉ እንዴ። ምንድን ነው የምረጋጋው? እያንዳንዱ እየተከታተልኩሽ ነበረ። ውጭ ላይ ካሜራ አለ። እና ምን አወራሁ? ውሸት አወራው? ውሸት አወራሁ? ውሸት ነው የሚያወራው። እያንዳንዱ ጉድሽ ነው የዘረገፍኩት። ሲጀመር፣ ይኸውልሽ፣ ይኸውልሽ፣ ልንገርሽ። እቀድሽ ምን እንዳይነበር ታውቂያለሽ በመጥፎ ነገር ያስፈራራች ሚዲያ ላይ መውጣት ነበር ስራሽ። አንቺ ስጀመር እሱ ጋር መጥፎ ነገር ለማውራት ነበር። ምን ቀደምኩሽ? ተበላሽ። በጭራሽ አልቀደምሽኝም። እና የምርሽ፣ እና ላሳይሽ? ወይ ጉድሽን ነግሬሻለሁ። እያንዳንዱ ነገር፣ የምታደርገው ነገር እኔ በማስረጃ ማስረጃ አለኝ። ያደረግሽው ነገር ከገዛ ፍቅረኛ እኮ ከጋድመሽ እኮ ነው። በራስሽ ቀርጸሽ ትንሽ አታፍሪም? በራስሽ ቪዲዮ ቀርጸሽ፣ ፎቶ ቀርጸሽ አለኝ እኮ ምንድ ነው ይሄ? ምንድን ነው አሁንስ? ልትከጂ ነው ልትከጂ ነው ወይ? አሁንስ አፍሽን እንዳከፍቺ አፍሽን እንዳከፍቺ። ማነው የላከልሽ? የላከልኝንማ ታውቂዋለሽ አንቺ። ጉድሽን ይሄ ሁሉ ጉድሽ ደብቄ ስሚ፣ አፍሽን ዝግ እያልኩሽ ነው። አዎ፣ ችግር የለውም አንቺ ዝም በይ። ይሄን እንጉልሽን ለመደበቅ ነበር። አለ የእኔ እንጉል ልዘረግፍ። ይሄን እንግዲህ ሲጀመር በማላረግኩት ባላረግኩት ነገር ነበር ልትወነጂኝ የመጣሽው። ምንም ሆነ እጅ ለው ነገር የለም፣ አንቺ ያደረግሽው ነገር ነው። አንቺ ጀመር ለማጣር ምን ያለ ውሻ ነሽ አንቺ! አይ አይደለም፣ አንተ በማያገባህ አትጓዝም ብለህ ትግሪ ነው። እኔ ላይ ሰው ጫርሽ አንቺ። እንዳትከፍቺ በጭራሽ እሱ ያንቺ እኩይ አይደለም። እውነት አንቺ እየተጨማለቅሽ ሰው ነሽ። አይ አይደለም። ይላጭ ታረጋ እኔ ነሽን ማሳየውልሽ እኮ ጉድሽን ዘረገፍኩት። ትንሽ አታፍሪ። ምንም የሚያሳፍር ነገር የለም። ለአንድ አመት ፍቅረኛ ወስደሽ ጭራሽ ደግሞ ፎቶ፣ ቪዲዮ ቀርጸሽ ስልክሽ ላይ እንዳ አንቺ አስቀምጫለሽ ነሽ። ሲጀመር ለምን አባችን ያደረኩት? ስሚ ጉድሽን ስለምታውቂ ነው። የታወቀ ነገር እኮ ነው የታወቀ ነገር ጉድሽን ስለምታውቂ ነው። እሱን ለመደበቅ ነው የመጣሽው። ምንም ጉድ ይኸውልሽ አሳይቼዋለሁ። ቀድሜሻለሁ። እያንዳንዱ ጉድሽ ነው የነገርኩት ለሱ። ሁሉንም ነገር ያውቃል። ምንድን ነው ያሴራችሁት? እውነት ጭራሽ ነው እኮ ማንም ሰው ቢለኝ እኮ አላምንም ነበረ። አንቺ ግን በገዛ እጅሽ አንቺ በገዛ እጅሽ ያሳየሁሽን አላየሽውም እንዴ? ዋስተሽ ጉድሽን አላየሽውም? እንደዚህ አፍ ምንም በራሴ ፓተር በራሴ አሻራ ከፍቼ እኮ ነው ያየሁት። ምንድን ነው ያየሽው? ያየሁት ምናምን ከቅድም ጀምሮ ያየሁት፣ ያየሁት ምንድን ነው ያየሽው አንቺ በአፍሽን አፍክተሽ አፍሽን አንተሽ በገዛ የምን አባት በቪዲዮ ቀርጸሽ እኮ ነው ያስቀመጥሽው። በፓተርን ዘግተሽ ጭራሽ በአሳ ጭራሽ ትበረብሪ ነበር ማለት ነው የገዛ ምን ታህቴ እኮ ስከራከርልሽ ነበርኮ። ብዙ ሰው አይቶሻል። ሰው እኔ ግን አላምንም ብዬ በማስረጃ በራስሽ ስልክ ማስረጃ አላዛር ኤ ውስጥ እቺ ማነች? በገዛ በገዛ በገዛ ስልኳ። እሰይ እንኳንም ወደ እኳን አደረኩት። አንቺ ስልኩን ወደ ዛርጊ ሲጀመር ሲጀመር ጉድሽን ይሄ ምንድነው? ቀላል ነገር ነው ያረኩብሽ። ቀላል ነገር ነው ይሄ። ሌላ ነገር ነበር የሚገባሽ። ሌላ አትክፈቺ። ሌላ ነገር ሲጀመር፣ አንቺ ራስሽ ነሽ እንድንደርግ ያ የገፋፋሽ። ምንድነው የገፋፋውሽ? ምን ስላረኩሽ ከማንጋተሻአታግም ፎቶ ስላሳየውሽ አይደል፣ እንደ አየሽው አይደል? ይሄኔ ተደርጎ አፍሽን አትክፋች፣ ዝም በይ። ሲጀመር ይሄንን ምንም እኔ ጋር ጥፋት የለም፣ ገባሽ? ምክንያቱ ይሄንን ዳረግ ያደርግሽኝ የራስሽ አንቺ ደግሞ። ዝም ለማለት ሞክሬ ነበር፣ ሲጀምር በአንቺ ምክንያት ነው የሆቴ